የነዳጅ ዋጋን በተመለከተ መንግስት አዲስ መግለጫ አወጣ። መንግስት ለረዥም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ማንሳቱን መግለጹ ይታወሳል። በሌላ በኩል ደግሞ ከአክሲዮኖች ጋር በተያያዘ አዲስ አሰራር መጀመሩንና ጥንቃቄ እንዲደረግ መጠየቁን ሰምተናል። ህብረተሰቡ መመዝገብ ሲገባቸው ያልተመዘገቡ አክሲዮኖችን እንዳይገበያይ የኢትዮጵያ ካፒታል ገበያ ባለስልጣን አስታውቋል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናቸው እየተከታተላችሁ እንደምትገኙ በሀሳብ መስጫው ላይ ጻፉልን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። አስቀድመው በሰነደ መዋለ ነዋዮች ባለቤቶች የተያዙ ሰነደ መዋለ ነዋዮችን የማስመዝገቢያ ቀነ ገደቡ ህዳር 16 ቀን 2018 ዓ.ም መጠናቀቁ ታውቋል። አክሲዮኖቻቸውን ያላስመዘገቡ አክሲዮን ማህበራት ምንም አይነት አዲስም ሆነ ነባር አክሲዮን ሽያጭና ግብይት ጋር የተያያዘ እንቅስቃሴ እንዳያከናውኑና አክሲዮን የሚያገበያዩ ቢሮዎች ያሏቸው ኩባንያዎች ሰዎችም የማገበያየት ስራ እንዲያቆሙ የኢትዮጵያ ካፒታል ገበያ ባለስልጣን አስጠንቅቋል። ይህንን በማያደርጉ አክሲዮን ማህበራት ላይ የሽያጭ መሰረዝና የገንዘብ ቅጣት ከዚህም ባለፈ የስራ ኃላፊዎችንና የቦርድ አባላትን እስከማገድ በጥቁር መዝገብ እንዲሰፍሩ እስከማድረግ የሚደርስ አስተዳደራዊ እርምጃ ይወሰዳል ተብሏል። ከዚሁ ጎን ለጎን ደግሞ የህግ ተጠያቂነትም ያስከትላል የተባለው ከዚህ በኋላ ያልተመዘገቡ ሰነደ መዋለ ነዋዮችን ለግብይት ማቅረብና መገበያየት በካፒታል ገበያ አዋጁ ከሰባት እስከ ከ15 ዓመት ጽኑ እስራት እንዲሁም ከ150 ሺህ እስከ 300 ሺህ ብር በሚደርስ መቀጮ ያስቀጣል ሲል አስታውቋል። ህብረተሰቡ መመዝገብ ሲገባቸው ያልተመዘገቡ አክሲዮኖችን እንዳይገበያይና አክሲዮኖችን ከመገበያየቱ በፊት መመዝገባቸውን አሊያም ከምዝገባ ነፃ የተደረጉ መሆናቸውን ማረጋገጥ እንደሚገባው አሳስበዋል። አክለውም በባለስልጣኑ ፍቃድ ባልተሰጣቸው ደላሎችና አሻሻጮች አማካኝነትና ፈቃድ ከተሰጠው ሰነደ መዋለ ንዋይ ገበያ ወይም ያልተማከለ የጠረጴዛ ዙሪያ ገበያ ውጭ አክሲዮኖችን እንዳይ ገበያይም አበክሮ አስጠንቅቀዋል። በሌላ በኩል ደግሞ የነዳጅ ዋጋን በተመለከተ መንግስት አዲስ መግለጫ አውጥተዋል። መንግስት ለረዥም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ማንሳቱን መግለጹ ይታወሳል። በአዲስ አበባ ከተማ የሚስተዋለው የነዳጅ ሰልፍ ከአቅርቦት እጥረት ሳይሆን በማህበራዊ መገናኛ ብዙሃን በሚሰራጭ የተሳሳተ መረጃ ነው ሲል መንግስት አስታውቋል። በአዲስ አበባ ከተማ ሰሞኑን የሚስተዋል የነዳጅ ሰልፍ በአቅርቦት ችግር ሳይሆን በተሳሳተ መረጃ ምክንያት መሆኑን የነዳጅና ኤነርጂ ባለስልጣን ገልጿል። አዲስ አበባ ከተማ የሚስተዋለውን የነዳጅ ሰልፍ ተከትሎ ባለስልጣኑ የማጥራት ስራ መስራቱንና በዚህም የአቅርቦት እጥረት አለመኖሩን የነዳጅና ኤነርጂ ባለስልጣን የህዝብ ግንኙነት ኃላፊ በቀለች ኩማ ተናግረዋል። በተለያዩ የማህበራዊ መገናኛ ብዙሀን አማራጮች ከዋጋና አቅርቦት ጋር በተገናኘ የሚሰራጩ ሀሰተኛ መረጃዎችን ተከትሎ በተለያዩ አካባቢዎች የነዳጅ ሰልፎች እንደሚስተዋሉም ገልጸዋል። ባለስልጣኑ በከተማዋ በተለመደው መሰረት ነዳጅ እያቀረበ እንደሚገኝ ያስታወቁት ኃላፊዋ በቀጣይ ቀናትን ምንም አይነት አይነት የአቅርቦት ችግር እንደማይፈጠር አስታውቀዋል። ተጠቃሚው ትክክለኛውን መረጃ በማረጋገጥ አማራጭ የነዳጅ ማደያዎችን በመጠቀም አላስፈላጊ ሰልፎች እንዳያጋጥሙ ሊያደርግ እንደሚገባም ኃላፊዋ አመላክተዋል። አክለውም በከተማዋ በሁሉም የነዳጅ ማደያዎች በየዕለቱ ከ1 ሚሊዮን ሊትር በላይ የቤንዚን አቅርቦት መኖሩን ገልጸዋል። የከተማዋ ንግድ ቢሮ በበኩሉ የነዳጅ አቅርቦት ችግር ሳይኖር በህገወጥ አሰራር ተጠቃሚውን የሚያጉላሉ አካላት ላይ ቁጥጥር እያደረገ መሆኑን ገልጿል። የኢትዮጵያ መንግስት ለረዥም ጊዜ የዘለቀውን የነዳጅ ድጎማ ቀስ በቀስ ለማስወገድ በሰፊው የኢኮኖሚ ማሻሻያ ማዕቀፍ ውስጥ አዲስ የግብር አወቃቀር በቀጣይ ቀናት ተግባራዊ ያደርጋል። የገንዘብ ሚኒስቴር ከሶስት ወራት ገደማ በፊት እንዳስታወቀው በነዳጅ ምርቶች ላይ የ30 በመቶ ግብርን ሙሉ በሙሉ ተግባራዊ ለማድረግ መዘጋጀቱን አስታውቋል። ይህ ማሻሻያ በነዳጅ ምርቶች ላይ 15 በመቶ ተጨማሪ እሴት ታክስ ወይም ቫት እና 15 በመቶ ኤክሳይስ ቀረጥን ያካተተ አጠቃላይ 30 በመቶ ግብር መጣልን የሚያካትት ሲሆን የኢትዮጵያ ነዳጅ አቅራቢ ድርጅት የእነዚህን አዲሱን ግብር መሰብሰብ እንደሚጀምር መዘገባችን ይታወሳል። ይህን መረጃ እስካጠናከርንበት ጊዜ ድረስ መንግስት ከመስከረም 2018 ዓ ም ጀምሮ በነዳጅ ምርቶች ላይ ያደረገው ተጨማሪ የዋጋ ማሻሻያ የሌለ ሲሆን፣ በአዲሱ አሰራር መሰረት ግን ከዚህ ሳምንት በኋላ ቀድሞ ከነበረው ታሪፍ ላይ ጭማሪ ሊደረግ እንደሚችል ይጠበቃል። የነዳጅና ኤነርጂ ባለስልጣን ይህንን ቢልም በተለያዩ አካባቢዎች ነዳጅ የለም እየተባለ ይገኛል። የነዳጅ ዋጋ ይጨምራል በሚል ምክንያት ከሲዳማ ክልል ሀገረ ሰላም እስከ ዘዋይ ባቱ ባለ ባለው መንገድ ላይ በርከት ያሉ ማደያዎች ቢኖሩም አንዳቸውም ናፍጣ እንደሌላቸው ለማወቅ ችለናል። ማደያዎቹ በጀሪካን ናፍጣ እየሸጡ መሆኑንም አውቀናል። በሲዳማ ክልል ሀገረ ሰላም እስከ ሐዋሳ ከተማ መግቢያ ድረስ ከሐዋሳ እስከ ዝዋይ ባቱ ባሉ ማደያዎች የመኪና ናፍጣ ማግኘት አስቸጋሪ መሆኑን አውቀናል። በእነዚህ አካባቢ ያሉ ማደያዎች ውስጥ ነዳጅ የለም ቢባልም ማደያው አካባቢና ማደያዎች ውስጥ ያሉ አንዳንድ ግለሰቦች ግን በጀሪካን ነዳጅ እንደሚሸጥ ሲናገሩና ሂሳብ ለማስማማት ሲሞክሩም ታይተዋል። በሲዳማ ክልል ሀገረ ሰላም ከተማ ማደያዎች ውስጥ ናፍጣ የለም የሚል ተደጋጋሚ ምላሾችን ቢሰጡም እዚያው አካባቢ ያሉ ግለሰቦች ግን ናፍጣ በጀሪካን እነሱ ጋር መኖሩን ሲናገሩ ሰምተናል። በዚህ መንገድም አዲስ አበባ ላይ 121 ብር አካባቢ የሚሸጠው አንድ ሊትር ናፍጣ በ165 ብር ሂሳብ ሲሸጥ ተመልክተናል። ዝዋይ ባቱ የሚገኝ አንድ ማደያን ስንጠይቅ ደግሞ ናፍጣ የለም የሚል ምላሽ ከማደያው የተሰጠ ሲሆን ማደያው አጠገብ ያሉ ሱቆች ውስጥ ግን በጀሪካን እንደሚሸጡ አውቀናል። ዝዋይ ባቱ ላይ አንድ ሊትር ናፍጣ በህገወጥ መንገድ መንገድ በጀሪካን ከ180 ብር እስከ 200 ብር ድረስ እየተሸጠ ይገኛል። ይህም እየሆነ ያለው ሰሞኑን የነዳጅ ዋጋ ይጨምራል በሚል ግምት መሆኑን ሰምተናል። በነዳጅ ላይ የ30 በመቶ ግብር ሙሉ በሙሉ የሚተገበርበት ዙሪያ ላይ ግን የነዳጅና ኤነርጂ ባለስልጣን የገለጸው ነገር የለም።